ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሀይሚና ብሩኬን አይታችኋል። እንግዲህ ዛሬም እንግዲህ በንዴትና ወይም ደግሞ በእልህ ውስጥ ነው ያሉት፣ ነው ምላችሁ ምክንያቱም እንዴት እንደታውቃላችሁ ቤተሰብ ዛሬም እንግዲህ እችን ሴት ይዞ እንደሚመጣ ሀይሚ አውቃው ነበረ። መጀመሪያ ልክ ስትገባ ሁላ ተናግራለች ማለት ነው። እና እኔ ብሩኬን ጠርቻለሁ ማውራ ነገር አለ ብየዋለሁ። እሱም ደግሞ ማውራሽ ነገር አለ ብሎኛል። ነገር ግን ሴቷን ይዞ እንደሚመጣ ነበረ የተናገረችው ማለት ነው። ብሩክም እንግዲህ እንዳለችው ይዟት መጥተዋልና ሀይሚን ማበሳጨት፣ ሀይሚን ማናደድ ነው የፈለጉት እነሱ ማለት ነው ካያችሁት ብሩኬ የሆነ ልብናገር ማለት ነው። ሀይሚን ለማናደድ ነው የሚፈልገው ሴቷን ይዞ እንጂ፣ ከሴቷ ጋር ምንም አይነት ነገር የለም። ግን ሀይሚ እንደምትናደድ ስለሚያውቅ ነው ይዟት የመጣው ማለት ነው ና ሀይሚም፣ ከሰማችኋት እንግዲህ ከኔ ጋር ብዙ አመት እየኖረ አንድ አመት ስንኖር ከኔ ጋር ምንም አይነት ፍቅር የለውም ወይም ደግሞ ምንም አይነት ፍቅር አልያዘውም ነበረ ና እንዴት በአንዴ ከዚች ልጅ ጋር የሆነ ነገር ይጀምራል? እያለች ነበረ ና ብሩኬም ደግሞ እስካሁን ምንም የለንም ከሶሲ ጋር ምንም ሳይኖረን ትናደጅ ነበረ ከዚች ጋር ምንም የለንም ማለት ነው ነገር ግን ማለት ነው ከትላንት ወደ እያወራችሁን ነው ሀይሚ ራሱ ደጋግማ እያወራች የነበረው እንግዲህ፣ ስሜን አትጥራ፣ ስሜን አታንሳ፣ ከእሷ ጋር ሆነ አታንሳ ነበር እያለች የነበረው ምክንያቱም እኔ በእሷ ቦታ የምገባ ሴት አደለሁም የኔን ስም ማንሳት የለብህም ማለት ፈልጋ ነው። ነገር ግን በዚህ ሁኔታ የሆነ ለመናገር ጥሩ አደለም። ምክንያቱም ብሩኬ ነገ ሀይሚም ሌላ ወንድ ይዛ መምጣት ትችላለች። ገባ አደለ? ነገር ግን በዚህ ልክ ደግሞ ሴት ይዞ መምጣት ማናደድ አሁን አንተ ብሩኬ እየሰራ ያለው ምንዶ ታውቃለህ? ልክ እንደ አብርሽ ነው እየሰራ ያለው የሆነ ለመናገር ማለት ነው። ልክ አብርሽ ማለት ነው የእኔም ኦዲንሶች የሚፈልጉት እንደዚህ አይነት ነገር ነው እያለ ሴት እየቀያየረ እየመጣ ይኸው ትዳሩን እንደዚህ አድርጎ በስነስርዓት እንኳን ይቅርታ ሳይጠይቅ ሩታን እንደዚህ እያናደዳት ለዚህ አብቅቷታል ማለት ነው። ስለዚህ ሴት መቀያየር ወይም ደግሞ የእናንተን ሕይወት የሚያስተካክል ነገር የለም ወይም ደግሞ አንተና ሀይሚን በነበራችሁት ቦታ የሚመልስ ነገር የለም ማለት ነው። ስለዚህ እባክን ብሩኬ ማለት ነው እንደዚህ ማድረግን ተው ማለት ሌላ ጊዜም፣ አሁን ለአሁኑ ሳይሆን ለሌላ ጊዜም እንደዚህ ጥሩ አይደለም። እና ሀይሚን ደግሞ ለልጆቼ ለልጆቼ እንጀራ አታስፈልግም እያለች ነበረ። ከዛ እኔ ሰጠዋለሁ እያለች ነበረ ልጅቷ ማለት ነው። እና የሆነ ዛሬ ትንሽ ሰልጥናለች መሰለኝ እንጂ ትናንትናማ ልክ ለትክቶክ የሆነ መጥታ ደንሳ መሄድ ነው ነበር የፈለገችው። ካያችሁ ደግሞ ደንሳ ዋለች። እንዴት ሰማይን እየላሰች እንዴት እንደደነሰች አይታችኋታል። እና ንፋስ እየላሰች ይሁን ምናምን እንደዛ ነበረች። እና ማለት ነው ዛሬም ደግሞ እንደዛ ነበር መስራት የመጣችሁ ግን ትንሽ ትንሽ ሰልጥና መጥታለች። እና ትንሽ አፏን ከፍታ ነው እየሄደችው ነገር ግን እንደዚህ ደግሞ መናናቅ ጥሩ አይደለም። ብሩኬም በሌላ ሴት አምጥታ ሀይሚን እንድትሰደ ማድረግ ሀይሚም ደግሞ ሌላ ወንድ አምጥታ እንደዚህ መሆን የለባችሁም ሁለታችሁም ማለት ነው። ምክንያቱም ከእናንተ ብዙ ነገር ነው የሚጠበቀው። የሆነ ለመናገር አላቅም ምን እንድንማር እንደሆነ አላቅም የምታደረጉት ነገር። ግን ያሞነይ ማለት ነው። ሀይሚ አትናደጅ፣ አንቺን ለማናደድ ነው እርግጠኛ ነኝ። አሁን ነገም ደግሞ ማለት ነው በግዴታ ልደትሽን ካላከበርን ብሎ ራሱ ኬክ አዘጋጅቶ ምናምን ሊጠሩሽ ይችላሉ። ገባሻ? አንቺን ሊያናደዱሽ ማለት ነው። ስጦታም አዘጋጅቶ ይኸው ስጦታዬን ተቀቤ ምናምን ሊሉሽም ይችላሉ። እነ ብሩኬና እቺ ሴት ማለት ነው። ስለዚህ አንቺ መናደድ የለብሽም። ካየሹ ሶሲም ከዳኒ ጋር ጀምራለች ማለት ነው አሁን እናንተን ትታ እነሱ ሁለቱም ናቸው እየሰሩ ያሉት። ስጦታዬን መለስኩ፣ ከዳኔ ጋር ተለያየው፣ እንደዚህ እየተባባሉ እየሰሩ ነው። ልክ አንቺ ለብሩኬ ስጦታ መለስኩ ብለሽ እንደሰራሹ ሶሲም እንደዛ ጀምራለች ማለት ነው። እነሱ የእናንተን ህይወት በጥብጦ እነሱ ህይወታቸውን እየቀጠሉ ነው። ሁለታቸውም እርግጠኛ ነኝ ይታረቃሉ፣ ታያለሽ ማለት ነው። ግን እናንተ ደግሞ እንደዚህ መጣላት የለባቸው ሀይሚና ብሩኬ ማለት ነው። ለማን ነው ክፍተት መሰጡ? እቺ ሴት ሲጀመር ትወጣለች ከብሩኬ ህይወት ማለት ነው ግን ብሩኬ ደግሞ ሀይሚ እንግዲህ ዛሬ ያወራችው መልእክት ይገባሃል ብዬ አስባለሁ። ምክንያቱም ከነገ አመት ሲኖር ምንም አይነት ፍቅር የለውም አልያዘውም ብላለች። ግን ሁለታችሁ የምትዋደዱ ከሆነ ደግሞ ፍቅራችሁን ብትገላለጹ ደግሞ በጣም ነው ደስ የሚለኝ እኔ ማለት ነው። እና ብሩኬና ሀይሚ ግን መጨረሻቸው እንደሚታረቁ ታውቃላችሁ። በቅርቡ ይታረቃሉ። ስለዚህ እችን ደግሞ ለማናደድ ነው እያመጣት ማለት ነው። በተረፈ ሰላማችሁ ይብዛል። የሆነ ለመናገር የምትዋደዱ ከሆነ ፍቅራችሁን ተገላለጹ፣ አትሸፋፈኑ። እንደዚህ የሆናችሁ ነው እኮ ሰው የሚያመልጠው ታውቃላችሁ። አብዛኛው ሰው ማለት ነው የሆነ እየወደደው እያፈቀረው ፍቅሩን ሳይገልጽ ሌላ ሰው ይወስድበታል። ገባችሁ አይደል? አሁን እዚህ ጋር ብሩኬ ለሀይሚን ሊገልጽ ፈርቶ ይሆናል። ከዛ አሁኑ ሀይሚን ሌላ ሰው ቢወስድ ማለት ነው በጣም ነው የሚቆጨው ሀይሚ ዝም ብላ የምትለቀቅ ሴት አይደለችም። ብሩኬም ማለት ነው የሆነ ለመናገር ብሩኬም ደግሞ እንደዛው፣ የምትዋደዱ ከሆነ እርስ በራሳችሁ ተገላለጹ በኋላ እንዳይቆጫችሁ ማለት ነው። እና ቤተሰቦቼ ስለእኔ የምጠየቁኝ እግዚአብሔር ይመስገን ዛሬ በጣም ደህና ነኝ፣ ተሽሎኛል። ከሰሞነ እሻላለሁ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።